ሰላም እንድትፈጥሩ ነው የፈለገው ከማን ጋር ከሁሉ ሁላችሁም ሰላም እንድትሆኑ ነው የምፈልገው። ከሃይሚ ጋር እኮ ሰላም ነው ከሃይሚ ሃይሚ አንዴ ሃይሚ እና ብሩክ ነው ሰላም መፍጠር ያለባቸው። አንተና ሶስት ናቸው ሰላም መፍጠር ያለባቸው። አሁን ብሩክ እና ሃይሚ እንዲልያዩ ትፈልጋለህ? ያሳለፍነው ነገር ብዬ ማለት ነው ብዙ ነገር ዝም እያልኩሽ ነው ያለሁሽ። ትናንትና ማፍሽስ ከብቺ ዝም ያልኩት ሶስት የምር ማለት ነው ተወሪበት ነገር አስተካክል። ነገር የሚቆሰቁሱ ሶስት እና ብሩክ ናቸው ፈልጋዋል ነው ይሄን ነገር እንዲለያዩ ሰላም እንዲሆኑ አልፈለክም ነው? እሺ እሷ አይምጣ የምትለኝ ለምንድነው? የምትጠራው እዚህ ጋር ብሩክና ሃይሚ ነገር አይደለ? በቃ ሁሌ እንዲህ ነው።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 እንግዲህ ዛሬ ሃይሚ ቤት ለቀቀ የተለቀቀ ቪዲዮ በጣም ነው የሚያዛዝ ነው በጣም ነው የሚያስከፋ። እንግዲህ ዳኒና ሶሲ እኔ እውነት ስነግራችሁ መቶ ፐርሰንቱ ሲነግራችሁ ማለት ነው ሃይሚና ብሩኬን ለማለያየት ነው የመጡትና ተገዝቶ ይመስሉኛል። የምር ሲነግራችሁ ማለት ነው እኔ እንጃ ሃይሚና ሶሲ ተማካ ሃይሚና ዳኒ ተማካክሮ የሆኔ ነገር እንደሚያደርጉ እያስመሰሉ እኔ ሀይሚ ብቻ ነው የምፈልጋት ሀይሚ ብቻ ትምጣ ብሩኬና ሶሲ ማምጣት አለ የለባችሁም እያለ ነው ዳኒ ጭራሽ ማለት ነው። እንግዲህ እኔ የፈለግኩለው ማንንም ሳይሆን ሃይሚ ብቻ ነው እያለ ይገኛል ማለት ነው ዳኒ። በጣም ያሳቀኝ ደግሞ ልንገራችሁ ውድ ቤተሰቦቼ፣ ሀይሚ ተመችተኛለች ሃይሚ ተመችተኛለች እያለ ነው ዳኒ። ተመችተኛለች ማለት እንግዲህ አፍቅራል ሀይሚን፣ አፍቅራታል ሀይሚን፣ ወዳታል ሀይሚን ነው የምፈልጎ ማለቱ ነው በአጭር አማርኛ ማለት ነው። እንግዲህ ውድ ቤተሰቦች ይሄንን ያለው ምንድን ማን ነው? ዳኒ ነው። ሀይሚ ተመችተኛለች ያለው ዳኒ ነው። ሀይሚ ተመችተኛለች ማለት እንግዲህ ሶሴን አልፈልጋትም ማለት ነው። መቶ ፐርሰንት ይገባቸዋል ብዬ አስባለሁ። እና ሲቀጥል ደግሞ ብሩኬ አጠገብ ቆሞ ፍቅረኛ ነው የአምስት አመት ፍቅረኛ አጠገብ ቆሞ አንቺ ሳይሆን እሷ ተመችተና ተመችተኛለች ሀይሚ ተመችተኛለች እያለ በአንድ ሁለት ደጋግሞ እያለ ይገኛል ማለት ነው እንግዲህ አፉን የከፈተው ነበር እንግዲህ ሀይሚ ብሩኬና ሀይሚ እንዲራራቁ ነው የፈለጉ አሉት። እና ይሄ ነገር ማረዳያት ያልተቻለ ብሩኬ ሳይሆን ሀይሚ ናት። ይሄ ነገር በቃ ለድልም መቶ ፐርሰንት ሆና ልትረዳ ወይም ደግሞ ሊገባት ያልቻለ ብሩኬ ሳይሆን ሀይሚ ነው ሀይሚ ናት ብዬ አስባለሁ። እናንተ ስማን ነው የምትሉ ኮመንት ስራ አስቀምጡልኝ። ማለት እዚህ ላይ ለምሳሌ ዛሬ አየ የሰው ንቀት የሰው ንቀት አየ፣ እኛ እዚህ የቆም የሱ ስልክ ያውራል ለምን ትላለች። እነሱ ራሱ ምንም አላሉም፣ እሷ ለምን ትላለች የሚለው ነገር በጣም ነው የሚያስከፋ። አንዳንድ ጊዜ ንቀት ከሩቅ ሳይሆን ከምላሳችን ነው የሚጀመረው። እና ስለዚህ ይሄ ነገር በጣም ነው የሚያሳስጠላ፣ በጣም ነው የሚያናድዱ ሰው ፊት ቆሞ እንደዚህ ማናናቅ እንደዚህ አይነት ቃላቶች መነጋገር አስፈላጊ ያልነበረ። ሃይሚና ብሩኬ እነዚህ ሁለቱ እንደሆን ዛሬ ስትጣሉ ነገ ስታረቁ፣ ዛሬ ስጣሉ ነገ ስታረቁ ነው የከረሙት ማለት ነው። ሶስና ዳኒ አሁንም ደግሞ ትላንትና አምስት ዓመት ሙሉ ከአንተ ጋር የት ሲሀክ የታከኩ ነው ይኖር ሶ የታ ነው ኖርኩት ከአንተ ጋ እያለችኝ ነው እያለ ዳኒ ደግሞ ትልቁ ነገር ውስጥ ገብተዋል። እኔ ወይ ሚላስ የሚወልድ ነገር እኮ የበሪያ ይወልድ የሚባለው እውነት ነው። እግዚአብሔርን እና እንደዚህ አይነት ነገሮች ውስጥ መግባቱ ለምንድ አስፈለገ አላቅም። በዚህ አጋጣሚ ደግሞ ፍስጤን ሳላ ደንቆ አላልፍም። ጀግና ነህ ጎበዝ ነህ ማለት የፈለገ ነገር ቢሆን ወንድሞቹ ከዛ የሁለት ሰዓት መንገድ ወይን የአንድ ሰዓት ምናምን መንገድ መጥቶ ወንድሜ ምንድን ነው ወንድሜ፣ ታረቁ እንደዚህ ሁኑ ብሎ ሳይነገሩ ይሄ መጥቶ እዚህ ጋር እንደዚህ በስድብም በዝናብም የተደበደቡ ነገሮችን እንደዚህ ለማስተካከል እየሞከሩ ነው እና እና ፍፄ በዚህ አጋጣሚ ቴንኪዩ ሳላ መሰግን አላልፍም። ባይሳካልም ራሱ አድርጓል አስበዋል። ዛሬ ብቻ ሳይሆን ሁለቴ ነው ከነሱ ጋር የተገናኙ። እዚ ጋር ብሩኬ ለአስቸኳይ ጉዳይ ይመስለኛል ስልኩ ኦ እንትን ላይ ነበረ ምንድነው ድምጹ ተቀንሶ ነበረ፣ ነገር ግን ሳይለንት አድርጌ ነበረ። ለአስቸኳይ ጉዳይ ስለሆነ አንድ ቃል ነው ተነገረ፣ መልሽ ደውላለሁ በኋላ ደውል ላይ የለው የሚለው ቃል ብቻ ነው ተናገረ። እና አያችሁ አይደለም ሰው ስንቆ እኛ እዚህ ቁመን እሱ ስልክ ያወራል አለች ሃይሚና። እኮ ምንድን ነው እንደዚህ ማሆን? ምንድ ነው እንደዚህ መናናቅ? የእውነት በጣም ከባድ ነው። በጣም ነው የሚያስጠላና እንጃ፣ ምናለት ነገር ውስጥ እየገቡ እንደሆነ አላቅም። ዳኒ ደግሞ እንግዲህ እንቅጩን ተናግረዋል። ሃይሚ ነው የምፈልጋት፣ ለዛ ነው የምንቀሳቀሰው ብለዋል። እንግዲህ ሃይሚ የቁርጥሽን ወቂ። አሁንስ አይንሽ አይገለጽም እንዴ? ከነጌ ደግሞ በምን ይመጣሉ? ሺ ማለት ሃይሚን ሃይሚ ተመችተኛለች ያለው አጠገቡ ቆሞ ነው። እንዴት እንዴት ላለ ለምን እንዴት ላለ እንዴት እንደዚህ ትላለ ብሎ እንኳን አልተናገረችም ሃይሚ ዝምኖ ዝም ነው አለችው። እና እንዴ ዝም ትላለ እንዴ ዝም ማለት ለምን አስፈላጊ ሆነ የሚለው ነገር አስቆኛል፣ አስገርሞኛል ረቢ መናነቅ ፍጽህ ደክሟል። የእኔ አባት የእውነት ድክም ብሏል። እነሱ እንኳ እንትን ለብሶ ነው ጃኬት። ለብሩክ እንደዚህ ለጥፍ ከመሬት ጋር ለጥፋለው እየተባባሉ ማለት ነው ምንድነው ይሄ ሁሉ? ዱቄት መሰላችሁ እንዴት ነው የምትተላ የምትላጣጠፉት ወደዛ ዳኒ ነው እኮ ወደዛ ላጥፋለሁ እንደዚህ ወደ መሬት ላጥፍካሉ የተባባሉ ማለት ነው ይህ

እና ሰው እኔ ይገርመኛል የምርስ ነገራችሁ ማለት ነው። ደግሞ ወደዛ ጠጋ ይላል። እንደ ድጋሚ እኔ ያስቀኛል። ማረ ማለት አልቻልኩትም እንዴ ሰው ልጅ እኮ አንዴ ነው ምጣሉ አለ እንዴ እነዚህ እንደ የሆነ ዶሮ ታቅያላቸው ስጣሉ ዝልል ዝልል የተባባሉ ዶሮ ነው እንዲህ ይምጣሉ። እና በጣም ነው የሚያስቁት ክርስቶስንም እና ብሩክ አንድ ነገር የተናገረ ልብን ነግቶኛል። ማረሚን ስቃለው እንጂ ማለት ምን አለ መሰላችሁ በጣም ተለማመንኩሽ በጣም ለመንኩሽ እናቴ ትሙት አለውና፣ እና ወይኔ በሙሽዬ ማለ ነው። ለምን ለምን ማረሚን። እንደዚህ በጣም ከባድ ነው በእናት መማል ማለት በጣም ነው የሚያስጠላ እና ሙሽዬን በዚህ መልኩ መጥራቱ በጣም ከብዶኛል። እኔም ማረብን ይሄ ነገር ወዴት እየከደ ነው። እና እናት በእናት ስምል እኔ አንድ ቀንም ብሩኬ አይቼ አላቅም፣ ክርስቶስን ነው የምላችሁ። አንድ ቀንም እናቴ ትሙት ብሎ አቅም፣ እና ዛሬ ነው አለው እንጂ፣ ይሄ ቃል ለምን ተጠቀምበት አላቅም። ይሄ ነገር አንዳንድ ጊዜ ያስደነግጣል። እንደዚህ ነገሮች በጣም ለመንኩሽ፣ በጣም ተለማመንኩሽ፣ እናቴ ትሙት ምናምን ስሎ ነበረና እና በሙሽዬ እየማለ ይገኛል ማለት ነው። ብሩኬ በእናት ክባት ምሎ ደስ ለኛል ብሩኬ ምክንያቱ የፈለገ ነገር ይምጣ፣ እናት እዚህ ውስጥ መግባት የለባትም። የፈለገ ነገር በአንተ ህይወት ነው አንተ ይሄ የሆነልኛል ይሄ አይሆንልኝም ማለት ይችላል ግን እናት እንደዛ የምትወደክ እንደዛ የምትወዳት እናት እዚ ጋ መጥራት የለብም። ሀይሚን ደንግጣለች፣ ይቅርታ እየጠየቀች ነው። እዚ ጋ እኔ ነኝ ነገር በነገር የጀመርኩ አንተ እኔ ነኝ ያናኩ ይቅርታ እያለች ነው። እና ደግሞ አንድ ነገር ጠይቋል ብሩኬ እዚ ጋ ደስ ብሎኛል። እቺ ብቻ ነው ደግ ቃል የተናገረው ብሩኬ ማለት ደግ ስላችሁ እኔ መጠየቅ የምፈልገው ነገር ዳኒ ከኔ ህይወት ምንድ ነው የምትፈልገው? ስለው ከአንተ ህይወት ሀይሚ ተመችተኛለች አለ። አያችሁ አይደለም? ይሄ ነገር ምን ትላላችሁ እናንተ? እቺ እዚ ጋር የቆመች ሃይሚ ተመችተኛለች ስልክ መውራቱ ለምንድ ነው የነ የገረማችሁ? የገረመኝ ሃይሚም ሆነ ዳኒም ሆነ ገርሞችዋል እሱ ስልክ መውራቱ ማለት ነው። ሀይሚ ደንግጣለች፣ ሙሽዬ እዚጋ ስለተጠራች ማለት ነው ደንግጣለች ሀይሚ ያስደንግጣላው። እናት ማለት በጣም ከባድ ነው። ስንት ውጣ ውረድና ታሳደገች ዛሬ በእናት ምሎ በእናቱ ምሎ ምን እንደሚሆኑ አላቅም። እንግዲህ እዚ ጋ በትትና በትግስት ነው ጠየቀ፣ ከኔ ህይወት ምንድነው ምትፈልገው ዳኒ ብሎ ጠይቋል። እና እያለ ምንድ ነው ሃይሚ ተመችተኛለች። ብሩኬ እንዲ ብሎ ስጠይቆ ከኔ ህይወት ምንድን ነው የምትፈልጎ ብዬ ስጠይቆ ስጠይቆ እሱ እኔ ከሀይሚ ተመችተኛለች አለ። ሃይሚ ተመችተኛለች። ደበረ ደበረክ። ሃይሚ ተመችተኛለች ይላል። ምን አይነት ጥያቄ ነው? ሄው ሃይሚ ከአጠገቡ አይደለም እንዲ ያለችው። ለምን በጥፊ አታላጋም? የምሬ ነው ምላችሁ ብሩኬ መጥቶ ከሚመታ ለምን እሱ በጥፍ እንዴ? ሀይሚ የኔ ቤት መታ ስለጠየቀች ደበራችሁ ወይ አለ ዳኒ ማለት ነው። ብሎክ አድርገኝ የለም እንዴ እኔ መጥቼ እንዳልጠይቅ ስልክን ብሎክ አድርገኝ የለም እንዴ አለችቺ። ሰውሲ ደሞ እውነቷን ነው። ስልኳን ለምን ብሎክ ያደርጋል? ታደማ አቶ እንዲጠይቁ ከፈለገ

እና በጣም ነው የሚያስቁት፣ በጣም ነው የሚገርሙት። ብሩኬ የተናገረ አንድ ቃል አስደንግጦኛል። በናቱ እየማለ ይገኛል። እና ይህ ነገር ወዴት እየከደ ነው? እንግዲህ ማን ነው ይህ ነገር የሚፈታ? ፍጹም እንደዚህ ፍዝዝ ብሎ አልበመሀል ገብቶ እዚህ ጋ ነው እንግዲህ ሀይሚ ተመችተኛለች፣ ተመችተኛለች ደበረክ ምን ማለት ነው ብሎ ብሩክ መቶ እስኪ መታ ድረስ ሀይሚ ለምን ዝም ማለች ነው ምን ማለት ነው ለምን አረጎምጥየዙ አረ እናቴ ነገሮች ወዴት ይሄ አረ ጉድ ፈላ። አረ እና እናቴ በጣም ነው የሚደብረው። በኢየሱስ ምን እየተፈጠረ ነው? አለው ምንድነው ማድረግ የሚቻለው? ዜጋር ወይ እናቴ በጣም ነው ሚያስጠላ። ጌታን አረ ብሩኬ ሊመጣ ነው። ይሄ ሰውየ ይሞታል ዛሬ። ሄዱ እስቲ በእናታችሁ

ጋር ቆሜ ስንጌ ነው ትዝታ ለፍቅር ውለታ ትዝታ ትዝታ ትዝታ ወግ ሲከበር የሰው ስትሆን ማየት ላይቀር